ሰላም ጤና ይስጥልኝ። ረዴት ይባላለው። ጆሃይዳ ሪል ስቴት የማርኬቲንግ ሱፐርቫይዘር ነኝ። ሰላም እንዴት ናችሁ? ቃል ኪዳን ነኝ። ጆሃይዳ ሪል ስቴት ማርኬቲንግ ቲም ሱፐርቫይዘር ነኝ። ዛሬ የመጣ ነው ስለ ጆሃይዳ ሪል ስቴት ሙሉ መረጃ ለመስጠት ሲሆን ይህንን ዩቱብ ቻናል ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱት። ስለ ጆሃይዳ ሪል ስቴት ከማውራታችን በፊት ሪል ስቴት ማለት ምን ማለት ነው፣ የሪል ስቴት አልሚ ምንድን ነው የሚጠቀመው ገዢው አካልስ ምንድን ነው የሚጠቀመው የሚለውን ቀድሜ ላውራላችሁና ስለ ጆሃይዳ ሪል ስቴት ፕረዘንት አድርጋለሁ ማለት ነው። ሪሊስቴት ማለት ምን ማለት ነው ስንል የማይንቀሳቀስ መኖሪያ ቤት ወይም ደግሞ የማይበላሽ ኤክስፐርድ የማያደርግ የማይንቀሳቀስ መኖሪያ ቤት ነው። ይህ መኖሪያ ቤት ላይ ደግሞ በጣም ብዙ ሰዎች የሚኖሩበት መኖሪያ ቤት ነው። ገዢው አካል ምንድን ነው የሚጠቀመው? አልሚው የሚለውን ሀሳብ ስንሄድ ደግሞ በመጀመሪያ ደረጃ አልሚው የሚጠቀመው ስም ነው። በጣም ለብዙ ዓመታት ደግሞ ለሁለት ዓመት ለሶስት ዓመት ብቻ ሳይሆን ለብዙ አመታት ይህንን ስም ይዞ አልሚው አካል ለብዙ ሰዎች ለብዙ ማህበረሰብ ቤት የሰጠበት ስም ስለሆነ በጣም በስም ይጠቀማል። ሁለተኛው የሚጠቀመው ደግሞ ቢዝነስ ስለሆነ ለትርፍ የተቋቋመ ድርጅት ስለሆነ ትርፍን ያገኛል ምናልባት አሁን ሲገነባ ኦር ደግሞ አሁን ላይ ላያገኝ ይችላል ይህንን ትርፍ ነገር ግን ከሁለት ዓመት ከሶስት ዓመት ከአስር ዓመት ከሀያ ዓመት በኋላ ትርፍ ያገኛል ማለት ነው ገንቢው አካል የሚያገኘው በመጀመሪያ ብራንዲንግ ስም ነው ሁለተኛ ደግሞ ፕሮፊት ነው የሚያገኘው ማለት ነው። ገዥው አካል ደግሞ ምን ያገኛል፣ ምን ይጠቀማል ብለን ስናይ ደግሞ ገዥው አካል በመጀመሪያ የሚጠቀመው መኖሪያ ቤት ነው። ሁለተኛ የሚጠቀመው ደግሞ በትንሽ ገንዘብ በትንሽ ቅድመ ክፍያ መኖሪያ ቤት ያገኛል ማለት ነው። ይህ ሲሆን ሌላ ቤት የሚገዛ ከሆነ በጣም ብዙ ብር ወር ደግሞ ብዙ ካፒታል ሊያስፈልገው ይችላል። ግን ከሪል ስቴት ሲገዛ በኳሊቲም በጥራትም አቅም ያላቸው ሰዎችም ስለሚገነቡ ጥራት ያለውን ቤት በትንሽ ብር ያገኛል ማለት ነው። ሶ ይሄ ትልቅ እድል ነው ለከስተመር በጣም ትልቅ እድል ነው። ትንሽ ገንዘብ ብቻ ይዞ የቤት ባለቤት መሆን ይችላል ማለት ነው። ሁለተኛው ደግሞ ማከራየት ይችላል ኢንቨስት ማድረግ ይችላል። ለንግድም ሊሆን ይችላል፣ ለመኖሪያ ቤትም ሊሆን ይችላል። ለተለያየ ነገር እያከራየ ብር ማግኘት ይችላል ማለት ነው። በጣም የሚያተርፈው በትንሽ ብር ኢንቨስት ማድረግ ትልቅ ነገር ነው። በትንሽ ብር የቤት ባለቤት መባል ትልቅ ነገር ነው። ሁለተኛ ነገር ደግሞ ያተርፋል፣ አትርፎ መሸጥ ይችላል። ምክንያቱም የማርኬቲንግ ዋጋ ከቀን ወደ ቀን ወይም ደግሞ ከወር ወደ ወር፣ ከዓመት ወደ ዓመት እየጨመረ ነው የሚሄደው። ለዛ መጀመሪያ ላይ ትንሽ በትንሽ ብር የገዛውን መኖሪያ ቤት እጥፍ አድርጎ ማትረፍ ይችላል ማለት ነው። ከአምስት ዓመት በኋላ ከአስር ዓመት በኋላ የማይበላሽ ቅርስ ይዟል ማለት ነው። ሶ ከስተመር ይህንን ያተርፋል ማለት ነው። ጆሀይዳ ሪልስቴት ከዝቅተኛ እስከ ከፍተኛ ገቢ ላላቸው ሰዎች የምንሰጣቸው አገልግሎቶች አሉ። በዝቅተኛ ገቢ ላይ ለሚገኙ የቤት አማራጭ ከሁለት ሺህ እስከ አራት ሺህ ብር ቅድመ መመዝገቢያ መክፈል መመዝገብ ይችላል። እዚህም ምዝገባው የሚሆነው ለባለ አንድ መኝታ ሁለት ሺህ ብር ለባለ ሁለት መኝታ ሦስት ሺህ ብር ለባለ ሶስት መኝታ አራት ሺህ ብር በመክፈል መመዝገብ ይችላሉ። ከዚህ አንድ ግለሰብ ከተመዘገበ በኋላ ደግሞ ከ60 ሺህ ብር እስከ 85 ሺህ ብር የሚደርስ ቅድመ ቁጠባ መክፈል ይኖርበታል። ይህም ለባለ አንድ መኝታ 60 ሺህ ብር፣ ለባለ ሁለት መኝታ 72 ሺህ ብር፣ ለባለ ሶስት መኝታ ደግሞ 85 ሺህ ብር ቅድመ ቁጠባ በመክፈል መጀመር ይችላል ማለት ነው። ስለዚህ አንዱ ግለሰብ ከ60 ሺህ ብር እስከ 85 ሺህ ብር ከከፈለ የእጣ ሲስተም ውስጥ ገብቷል ማለት ነው። እዚህ ቤቱ የቤቱ እጣ ውስጥ ከገባ በኋላ አንድ ሰው በሶስት ወር አንድ ጊዜ እጣ የሚወጣ ይሆናል። በአመት ሶስት ጊዜ አራት ጊዜ እጣ የሚወጣ ይሆናል። እዚህ አንድ ግለሰብ በየወሩ የሚቆጠብበት ደግሞ የቤት ቆጠባ ፓኬጅ ይኖራል። ይህም ለባለ አንድ ምኝታ በየወሩ ሁለት ሁለት ሺህ ብር መቆጠብ ይኖርበታል። ለባለ ሁለት ምኝታ ሶስት ሶስት ሺህ ብር፣ ለባለ ሶስት ምኝታ ደግሞ በየወሩ አራት አራት ሺህ ብር በመቆጠብ ይህም እጣው እስከሚወጣበት ጊዜ ድረስ ሊደረግ የሚገባው የሚሆነው። ስለዚህ አንድ ሰው እጣው ሲወጣለት የቤቱን 15 ፐርሰንት በመክፈል የቤት ባለቤት መሆን ይችላል። ይህም ማለት ቅድመ የቆጠቡት 60 ሺ ብር እንዲሁም ደግሞ በየወሩ የሚቆጠቡት 2 ሺ ብር ተደምሮላቸው ቀሪውን ብር በመክፈል የቤቱን 15 ፐርሰንት መክፈል ይቻላል ማለት ነው። ስለዚህ ድርጅታችን እነዚህን ፓኬጆች አዘጋጅቷል። ያው እንደሚታወቀው በሪል ስቴት ጉዳይ ብዙ ጊዜ የታማኝነት ጉዳይ ጥያቄ ሆኖ ይነሳል። ለዚህ ድርጅታችን ብዙ ሰዎች ጋር ይህንን ታማኝነትም ለማድረስ እንዲሁም ደግሞ ታማኝነትን ቢውድ ለማድረግ ገንዘብ ሰዎችም ሲቆጥቡ የሚቆጥበው ከኛ ጋር አብሮ የሚሰራ ሲስተር ካምፓኒ አለ። ይህም ደግሞ ዘር ለፍሬ ይባላል። በዛ ቦታ ላይ ደግሞ ቡቅ በመክፈት ገንዘቡ ተቀማጭ የሚሆን ገንዘብ ይሆናል። በዚህ ሰዎች ግለሰቡ ያንን ገንዘብ በሚፈልግበት ሰዓት የማውጣት ሙሉ መብት ይኖረዋል። እንግዲህ እጣው የሚወጣው በአመት ሶስት ጊዜ ወይም ደግሞ አራት ጊዜ ነው። ለምን ያህል ጊዜ እጣ ይወጣል የሚባለው ደግሞ የምንፈልገው የሰው ቁጥር ሲሞላልን ለሶስት አመት ያህል ብቻ እጣ እናወጣለን ማለት ነው። ምናልባት የምንፈልገው የሰው ቁጥር በጣም ከበዛ አራት አመት ወይም ደግሞ አምስት አመት ልናደረግ እንችላለን። ግን አሁን ላይ ያለው የምዝገባ ሂደት ለሶስት አመት ያህል ብቻ ነው የምናወጣው። ይህ ሲሆን ደግሞ ድርጅቱ ያስቀመጣቸው የተለያዩ ሎኬሽኖች አሉ። በዛ ሎኬሽን ላይ እጣ ይወጣል ማለት ነው። ሶ ቀሪውን ደግሞ እየኖረበት ከአምስት ዓመት እስከ ሀያ አምስት ዓመት አምስት ዓመት ሊሆን ይችላል፣ አስር ዓመት ሊሆን ይችላል፣ እስከ ሀያ አምስት አመት እየኖረበት ከፍሎ ይጨርሳል ማለት ነው። የአከፋፈል ሂደቱ ደግሞ ዘለፍሬ የሚባል ሲስተር ካምፓኒ ያለ ዘለፍሬ ሞጌ ሳኮ ነው እያንዳንዱ ከስተመር ከሁለት ሺ ጀምሮ እዛ ላይ ነው ብሩን የሚቆጠበው ማለት ነው። ሶ ልክ የቤት እጣው ሲደርሰው ከአምስት ዓመት እስከ ሀያ አምስት ዓመት የሚቆይ እየኖረበት ከፍሎ የሚጨርስበት ሲስተም ነው ያለው። ከዚህ በኋላ ደግሞ ከአምስት ዓመት እስከ ሀያ አምስት ዓመት ያለውን አግሪመንት ከፋይናንስ ተቋም ጋር ይዋዋሉና በዛ መሰረት ከፍለው ይጨርሳሉ ማለት ነው። እንግዲህ የሪል ስቴት ላይ ለመመዝገብ ባለ አንድ መኝታ ሁለት ሺ ብር ባለ ሁለት መኝታ ሶስት ሺ ብር ባለ ሶስት መኝታ ላይ አራት ሺ ብር ና ሁለት ጉርድ ፎቶ መታወቂያ ይዛቸው መምጣት እንዳረሱ ታዲያ ይሄ የመመዝገቢያ ብር የማይመለስ መሆኑን በግልጽ ልንናገር እንወዳለን። ለአገልግሎት ክፍያ የሚከፈል ስለሆነ አይመለስም። ባለአንድ መኝታ ላይ ሁለት ሁለት ሺ ብር ወራቢ ቁጠባ የማይመለስ አለ። ባለ ሁለት መኝታ ላይ ሶስት ሶስት ሺ ብር፣ ባለ ሶስት መኝታ ደግሞ አራት አራት ሺ ብር ኮንስታንት የሚቆጠብ ቁጠባ አለ። ወራዊ ቁጠባ የሚደረገው ዘርለፍሬ ሞርጌጅ ሳኮ ላይ ሲሆን ይህንን ያደረግንበት ምክንያት ከታማኝነትና ከእምነት አንጻር ነው። ሁሉም ሰው የራሱ አካውንት ይከፍታል፣ ደብተር ይኖረዋል። ሶ በራሱ ቡክ ደብተር ላይ ወጪ ማድረግም ገቢ ማድረግም ይችላል ማለት ነው። ምንም አይነት ገንዘብ ወደ ሪል ስቴቱ አይገባም። በዛ በከፈቱት አካውንት ላይ ገቢያቸውንም ቁጠባቸውንም ምዝገባውንም በዛኛው አካውንት ላይ ብቻ ይሆናል ማለት ነው። ጆሀይዳ ሪል ስቴት ልናገለግለው ቆመናል። አድራሻችን ሐዋሳ ቱሩፋት አድማስሞን ስድስተኛ ፎቅ እንገኛለን።